የአርባ ምንጭ ከተማ እግር ኳስ ክለብ የሰባት ወር ደሞዝ አለመክፈሉ ታወቀም። ዘገባዊ መላክ ወልደ ሰንበት ነው፣ እንደሚከተለው ይቀርቧል። አርባ ምንጭ ከተማ በኢትዮጵያ ፕሪምየር ሊግ በወንዶችና ሴቶች በመሳተፍ ላይ ቢገኝም በገባው ውል መሰረት ለቡድኖች ወራዊ የደሞዝ ክፍያን እየፈጸመ አለመሆኑን የብስራት ቴሌቪዥን የዩትዩብ ቻናል ታማኝ ምንጮች ለዝግጅት ክፍላችን ገልጿል። አርባ ምንጭ ከተማ እግር ኳስ ክለብ ለሴትና ወንድ ቡድኖች የሰባት ወር ደመወዝ ክፍያ ለመፈጸሙም ታውቋል። አርባ ምንጭ ከተማ በሴቶች ፕሪሚየር ሊግ ለሚሳተፉ ተጫዋቾችና አሰልጣኞች የአምስት ወር፣ ለወንዶች ቡድን የሁለት ወር ደመወዝ ሊከፍል እንዳልቻለም ለማወቅ ችለናል። እንደ ታማኝ ምንጮቻችን መረጃ ከሆነ ክለቡ በጀት አጠቃቀምና እጥረት ችግር ሳቢያ ክፍያው ሊፈጽም አልቻለም ተብሏል። የቡድኖቹ አሰልጣኞችና ተጫዋቾች በተለይም የሴት ቡድኑ ክፍያው እንዲከፈላቸው በተደጋጋሚ ጥያቄ ቢያቀርቡም አዎንታዊ ምላሽ ሊያገኙ እንዳልቻሉም ያገኘነው መረጃ ያስረዳል። አባላቱ በአሁኑ ወቅት ሙያቸውንም ሆነ ኑሯቸውን በአግባቡ ለመምራት መቸገራቸውንም ሰምተናል። ሳይከፈላቸው አምስት ወራትን ያስቆጠሩ የሴት ቡድን ተጫዋቾች ከዕለት ዕለት ችግራቸው በመባባሱ ለስልክ መደወያና ሞደስ መግዣ እንኳን መቸገራቸውንም ምንጮቻችን ነግረውናል። ተጫዋቾቹ በየጊዜው በሚያቀርቡት ጥያቄ ሳቢያ የመስራት ማሰራት ግንኙነት ችግር እንደገጠመውም ሰምተናል። የቡድኑ አሰልጣኞችና ተጫዋቾችም በክፍያ ምክንያት ተደጋጋሚ ስብሰባዎችን እንደሚያደርጉም ሐዋሳ ለስራ ብሄርንበት ወቅት ለመታዘብ ችለናል። የወንዶች ቡድን ተጫዋቾችና አሰልጣኞችም ቢሆኑ ምንም እንኳን የከፋ ቅሬታና ተቃውሞ እስካሁን ባያቀርቡም ደስተኛ ለመሆናቸውንም ግን ለማወቅ ለመረዳት ችለናል። የአርባ ምንጭ ከተማ እግር ኳስ ክለብ ስራ አስኪያጅ አቶ አስጨናቂ ዳዊት በጉዳዩ ዙሪያ ትናንት ከሰዓት በስልክ ጠይቀናቸው አለመክፈላቸው እውነት መሆኑን አረጋግጠዋል። ዛሬውም ነገ ክፍያውን ለመፈጸም መዘጋጀታቸውንም ነግረውናል። በገንዘብ እጥረትና በአመራር ለውጥ ምክንያት ክፍያው ሊዘገይ እንደቻለም ገልጸውልናል። ከ2017 ጀምሮ በፕሪምየር ሊጉ ክለቦች የደሞዝ መክፈል ችግር እንዳይኖር በማሰብ የኢትዮጵያ እግር ኳስ ፌዴሬሽንና የፕሪምየር ሊጉ አክሲዮን ማህበር በጋራ በመመካከር አዲስ የክፍያ ስርዓት መቆጣጠሪያ መመሪያ ደንብ ተግባራዊ ቢያደርጉም ችግሩ ዛሬም ሊቀረፍ አልቻለም።

የፕሪምየር ሊግ አክሲዮን ማህበር ክለቦች ወራዊ ክፍያዎችንና በጊዜና በወቅቱ እንዲከፍሉ ለማድረግ በማይከፍሉት ላይ እርምጃ ለመውሰድ እንዲችል አዲስ በወጣው የፋይናንስ ስርዓት መቆጣጠሪያ መመሪያ ደንብ ላይ የሚከተለውን አስፍሯል ተብሎም ነበር። በአንቀጽ አምስት አንድ አስራ አራት ማንኛውም ክለብ በውድድሩ ዘመኑ ከዝውውር መስኮት መከፈት ጀምሮ ለክለብ አባላት ክፍያ የፈጸመበትን የባንክ ሂሳብ መግለጫና ማስረጃ እንደ ደሞዝ መክፈያ ሰንጠረዥ ያሉ ተያዥ ደጋፊ ሰነዶችን ጨምሮ ወሩ በገባ እስከ አስረኛ ቀን ድረስ ለጽሕፈት ቤቱ ማቅረብ አለበት ይላል። ይህን አድርጎ የማይገኝ ክለብ ደግሞ በአንቀጽ 961 ላይ ጥፋቱን የፈጸመውን ለመጀመሪያ ጊዜ ከሆነ 50 ሺህ ብር ይቀጣል ይላል። በአንቀጽ 962 ላይ ደግሞ ጥፋቱ በጨመረ ቁጥር 100 ሺህ ብር እንዲጨምርም ይጠቅሳል። ለምሳሌ ለሁለተኛ ጊዜ ከሆነ 150 ሺህ ብር፣ ለሶስተኛ ጊዜ ከሆነ 250 ሺህ ብር እንደሆነም ተገልጿል። ይሁን እንጂ የሊግ ካምፓኒ ህጉን ባላከበሩ ክለቦች ላይ ተገቢ አፋጣኝ እርምጃ እየወሰደ አይደለም በሚል ቅሬታ የሚያነሱ ወገኖችም አሉ። በእርግጥ ደሞዝ ያለመክፈል ችግር በሴቶች ፕሪምየር ሊግ ዛሬም ተባብሶ የቀጠለው ሲሆን በወንዶች ፕሪምየር ሊግ ግን ዛሬም አንድ ሁለት ወር ያሳለፉ የሚከፍሉ ክለቦች ቢኖሩም መሻሻሎች ግን አሉ ተብሏል። ችግሩ ሙሉ ለሙሉ እንዲቀረፍ ከሊግ ካምፓኒ ብዙ ይጠበቃልም እየተባለም ይገኛል። በዚሁ ዙሪያ የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ስራ አስኪያጅ አቶ ክፍሌ ሳይፈን ጠይቀናቸውም ነበር። እኛ የጠቀስከውን ህግ ያወጣነውን እኛ የጠቀስከውን ህግ ያወጣ ነው ወርሃዊ ዓመታዊ የደመወዝ በጀት ጣሪያውን ማለፍ አለማለፋቸውን እንጂ ደመወዝ ከፈሉ አልከፈሉ የሚለውን ለመቆጣጠር አይደለም። ይህን መቆጣጠር ያለበት ፌዴሬሽኑ ነው። ተጫዋቾቹም ሆነ አሰልጣኞች ክስ ማቅረብ ከፈለጉ ማቅረብ የሚችሉ ለፌዴሬሽኑ እንጂ ለእኛ አይደለም። እኛ ወቅቱን ጠብቆ ሪፖርት ባለማድረግ እንጂ ባለመክፈል አንቀጣም ብለዋል። ይህን ደግሞ አዲሱ የፋይናንስ ስራ መመሪያ ደንብ የተጫዋቾችንና አሰልጣኞችን ግዴታ እንጂ መብት የሚያስጠብቅ አይደለም ማለት ነው የሚለውን ጥያቄ የሚያስነሳም ሆኗል።